የጣሊያን እና ስፔን ተወካዮች ፍልሚያ ለይቶለታል። ኢንተር ሚላን ወደ ሙኒክ መጓዙን አረጋግጧል። የእንግሊዝና ፈረንሳይ ተወካዮች ትንቅንቅ ደግሞ ዛሬ ምሽት ይታያል። ይኸውም አርሰናል በፓሪስ ፒኤስጅን የሚገጥምበት የሻምፒዮንስ ሊግ ግማሽ ፍጻሜ የመጨረሻ ጨዋታ ነው። መድፈኞቹ የመድፋቸውን አቅጣጫ አስልተው ተተኳሻቸውን አዘጋጅተው የፓሪሱን ጦርነት በአሸናፊነት ለመወጣት ዝግጁ ስለመሆናቸው አሳውቀዋል። የምሽቱ ፍልሚያ ለአርሰናል ልጆች የመጨረሻው መጨረሻ ነው። ግማሽ ፍጻሜውን አልፎ ሙኒክ መድረስ ብቸኛው የዘንድሮ ዓመት መዳኛቸው ተደርጎ ይወሰዳል። ምክንያቱም በተከታ የዋንጫ በር እያንኳኩ ሊከፈት ሲል የሚመለሱበት መንገድ ደጋፊውንም አሰላችቷል። በመጀመሪያው ጨዋታ ኤምሬትስ ላይ የተሸነፉት መድፈኞቹ የዛሬ ምሽቱን ጨዋታ የማሸነፍ ግዴታ ውስጥ ናቸው። ይህ ካልሆነ አሰልጣኝ ሚካኤል አርቴታም እስከ መቼ የሚል ጥያቄ ከደጋፊውም ብሎም ከክለቡ ሰዎች ሊነሳባቸው ይችላል። በእርግጥ አርቴታ እንዳሉትም የዛሬው ምሽት ፍልሚያ የጨዋታ ሁለተኛ አጋማሽ ነው፣ ይህም አንድ ለዜሮ እየተመራ ለእረፍት እንደወጣን እንቆጥረዋለን ሲሉም ተናግረው ነበር። ታዲያ በፓሪስ ይህን ውጤት የመቀልበስ እቅድ ያሳካሉ ወይ የሚለውን የዓለም እግር ኳስ ወዳጆች ብድቅ ቁጭ እያሉ እየጠበቁት ነው። ባለፉት ስድስት ዓመታት ብቻ አራት ጊዜ ለግማሽ ፍጻሜ የደረሰው ፒኤስ እጅ ታዲያ በተደጋጋሚ የባለዶሮውን ዋንጫ እያንኳኳ መሆኑን ያሳያል። አሁንም ለመድፈኞቹ ከጠንካራው ደጋፊ ጋር ተዳምረው በኤምሪትስ የጀመሩትን በፓሪስ ለማጠናቀቅ ቋምጠዋል። ይሁንና ዘንድሮ ሌላ ምንም አይነት የዋንጫ ተስፋ የሌለው አርሰናል በቀላሉ እጅ ይሰጣል ተብሎ አይታሰብም። በመጀመሪያው ጨዋታ ያልነበረው ቶማስ ፓርቴ አሁን መኖሩ ለአርሰናል ትልቅ እፎይታ ይሆናል። ጥቁሩ አልማዝ ቡካዮ ሳካም እመኑኝ በደርሶ መልስ አሸንፈን ዋንጫውን እናነሳለን ብሏል። በዘንድሮ ሻምፒዮንስ ሊግ ውድድር ስሙን ከፍ አድርጎ የሰቀለው ባለ አንድ መቶ ሚሊዮን ፓውንድ ፈራሚው ዴክላን ራይስ በበኩሉ ሙኒክ ለመድረስ የማናደርገው ነገር አይኖርም ሲል ተናግሯል። የተለያዩ የእግር ኳስ ተንታኞች አርሰናል ውጤቱን መቀልበስ ይችላል የሚል አስተያየት ሲሰጡም ተሰምተዋል። ይህም አርሰናል ከፒኤስጂ የተሻለ ስብስብ ኖሮት ሳይሆን ከፍተኛ ቁጭት ተፈጥሯል በሚል ነው። የሆነው ሆኖ የምሽቱን ጨዋታ ምናልባትም ቢሊዮን አይኖች አፍጥጠው ይመለከቱታል። አርሰናሎች ፓሪስ ላይ የመጀመሪያውን ዙር ጨዋታ ተቃራኒ ጠብቁ በሚል ደጋግሞ ፎክረዋል። ሙሉ ሆነን እንገኛለን ሲሉም ተደምጠዋል። የቀድሞው አሰልጣኝ አርሰን ቬንገር ሳይቀሩ እምነት እንዳላቸው ተናግረዋል። ቶማስ ፓርቲ የጨዋታው ልዩነት ፈጣሪ ይሆናል የሚል አስተያየትም ሰጥተዋል። በፒኤስጂ በኩል ጉዳት ነበረበት የተባለው ደምቤሌ ልምምድ መስራቱ እና ምናልባትም በጨዋታው ሊሳተፍ እንደሚችል ስለመናገሩ ተሰ ተቀምጧል የሆነ ሆኖ አርሰናል ጨዋታውን የሚያሸንፍ ከሆነ ወደ ሙኒክ ሰዱን በማለት ሲማጸኑ ለሰነበቱ ደጋፊዎች መልስ ይሆናል ባለፉት ጨዋታዎች በታየባቸው ድክመት የተቋጠረባቸው ነቀፌታም ይነሳላቸዋል 138 ዓመታትን ያለ ሻምፒዮንስ ሊግ ዋንጫ ላሳለፉት መድፈኞቹም አዲስ ተስፋ ይሆናል በእርግጥ ከዚህ በፊት አንድ ጊዜ ለፍጻሜ ደርሰው እንደነበር ይታወሳል ዘንድሮ ከዚህም በላይ እንዲሄዱ ይፈለጋል። ለዚህ ደግሞ አንዳንድ ተጫዋቾች በቅርቡ ያሳዩትን መዳከም እና መሰላቸት በማረም እሳት ለብሰው እሳት ጎርሰው ወደ ጨዋታ መግባት አለባቸው ተብሏል። ምክንያቱም ይህ የክፍለ ዘመን ህልም መፍቻ ነውና። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። መልካሙን ሁሉ ተመኝን።